እንደ ዮሴፍ እግዚአብሔር በልጅነት እያሳየህን በህልም ያየውን ያን ትልቅ ክብር ትወርሰዋለህ ወይስ እንደ ሶምሶን መጨረሻ ጥፋት ወርቀት ይሆናል? ያንተ ምርጫ ነው። በእነዚህ በሁለቱ ሰዎች መካከል ያለውን ትልቅ ነገር ትልቅ ልዩነት እንነጋገራለን። ጀማሪ ዩቱበር ነኝ ሁላችሁም ሳብስክራይብ እንድታደርጉ ቪዲዮን ደግሞ ላይክ ሼር እንድታደርጉ ሀሳባችሁንም በኮሜንት እንድትገልጹልኝ በእግዚአብሔር ፍቅር እለምናችኋለሁ። እንደ እግዚአብሔር ቃል ከተመላለስ ከህዝጋን ምኞት ሲሆን እግዚአብሔርን ካከበርክ፣ እግዚአብሔርን ካስቀደምክ እንደ ዮሴፍ በህልም ያየሆን እግዚአብሔር በልጅነት ያሳየን ትወርሳለህ። ነገር ግን እንደ እግዚአብሔር ቃል ሳይሆን እንደ ልብ ፍቃድ የምትመላለስ ከሆነ እንደ ሶምሶን መጨረሻ ውድቀት፣ ጥፋት ነው የሚሆነው። እነዚህ ሁለቱ ሰዎች እግዚአብሔር ትልቅ ስራ ሊሰራባቸው፣ እነሱን ተጠቅሞ ብዙዎችን ሊታደገ መረጣቸው። በጣም ትልልቅ ሰዎች ናቸው። ሶምሶን ከእናቱ ማፀን ጀምሮ ለናዝራዊነት የታጨ ህዝብ እስራኤላውያንን ከፍልስጤማውያን የበደል እጅ ለማዳን በእግዚአብሔር የተመረጠ ነበር። ምክንያቱም በዛን ጊዜ እስራኤላውያን በእግዚአብሔር ፊት ክፉ ስራ ስለሰሩ እግዚአብሔር ለአርባ ዓመት አሳልፎ በፍልስጤማውያን እጅ ስር እንዲወርቁ አሳልፎ ሰጥቷቸው ነበር እና ይኝን እግዚአብሔር ሊያድናቸው፣ እግዚአብሔር እስራኤላውያንን ሊያድን ስፈልግ ሶምሶምን መረጠ ሶምሶንን ተጠቅሞ እግዚአብሔር ህዝብ እስራኤላውያንን ከፍልስጥማውያን እጅ ሊያድን ፈለገ። ከዛ ሶምሶንም ተወለደ፣ እግዚአብሔርን ባረከው። ነገር ግን በጣም የሚያሳዝነው ነገር በአካሄዱ እግዚአብሔርን ሊያስደስተው፣ በአካሄዱ ከእግዚአብሔር ጋር ሊገናኝ አልቻለም ሶምሶን እግዚአብሔር ያሰበው ለትልቅ ዓላማ ነው። ለትልቅ እቅድ ያሰበው የመረጠው፣ ነገር ግን ሰምሶን በየሄደበት ቦታ ሴትን የሚወድ ሴቶችን የሚያይ የልቡን አምሮት የልቡን ሀሳብ የልቡን ፍላጎት ያኑን አምሮት ሊፈጽም የሚፈልግ ሰው ሆነ። ይኸ ይህ ብቻ አይደለም። ቅደም እንደነገርኳችሁ የእግዚአብሔር ሀሳብ ያለበት ልጅ እግዚአብሔር ለትልቅ ነገር ያሰበው ለትልቅ ጉዳይ የመረጠው ልጅ በትንንሽ ነገር ሲታለል እናያለን። እግዚአብሔርን ሊያስከብር ይቅርና እግዚአብሔርን የእግዚአብሔርን ሀሳብ የእግዚአብሔርን ዓላማ ሊፈጽም ይቅርና የልቡን ሀሳብ የልቡን ምሻት መቆጣጠር እስካክቶ ድረስ እንደ ልብ ስመላለስ እንደ ልቡ ሲሆን ነው የሚናየው። በዚህም የተነሳ እግዚአብሔር ያዝንበታል። የእግዚአብሔር ሀይል ከሱ ይለያል። ከዛም መጨረሻው ጥፋት፣ ውድቀት ሲሆን ነው የሚናየው። እግዚአብሔር አሰበው የእሱን ሀሳብ የእግዚአብሔርን ሀሳብ እንድፈጽም ነው እግዚአብሔር ለትልቅ ነገር ነው ያቀደው። ነገር ግን የእሱ ፍጻሜ የእሱ ሀሳብ የእሱ አካሄድ ከእግዚአብሔር አካሄድ ፈቀቅ ስላለ ከእግዚአብሔር አካሄድ ከእግዚአብሔር መንገድ የተለየ ስለሆነ መጨረሻው ውድቀት ሲሆን እናያለን። በጣም የሚያሳዝን ነገር። እግዚአብሔር ሁላችንም ከዚህ መንገድ ይጠብቃል። ሁለተኛውና ፐርሰናሊ በጣም የምወደው ዮሴፍ ነው። ዮሴፍ ገና በልጅነቱ ህልም አይቷል። እግዚአብሔር በህልም ተገልጦለት ንጉሥ እንደሚያደርገው ነግሮታል። ነገር ግን ይህን ህልሙን ለወንድሞቹ ለቤተሰቦቹ በነገረ ሰዓት በጣም መከራ ሲደርስበት እናያለን። በአንድ ወቅት ወንድሞቹ ሊገሉት ፈልጎ ጉድጓድ ውስጥ ሲጥሉ እናያለን። እና ከወንድሞቹ አንደኛው ጉድጓድ ውስጥ ከምንጥል ከሚሞት ከምንገለው ለምን አንሸጥም አሉ አለና፣ በዚህ ተስማምቶ ለነጋዶች ሲሸጡ እናያለን። እና ነጋዶች ደግሞ ወስዶት ግብፅ ምድር ላይ ለአንድ ንጉሥ ለአንድ አለቃ ለፈርዖን ጃንደረባ ለሆነ ለጴጥፋራ ሲሸጡ እናያለንና በዛ በሄደበትም ዮሴፍን በጣም ሲከታተሉ እናያለን። ሰይጣን ሊፈትኖ በተለያየ ምክንያት ከእግዚአብሔር መንገድ፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር እቅድ ሊያድቆ ሊያጠፋው ሊለየው ሲፈልግ እናያለን። ምን ማለት ነው? ዮሴፍ በጣም ለትልቅ ዓላማ የታቀደ ልጅ ነው። እግዚአብሔር ትልቅ ነገር ያሳየው ልጅ ነው። ያ ስለገባው ሰይጣን እንዳይደርስ ያንን ሄልሙን እንዳያገኝ፣ እንዳይወርሱ፣ እግዚአብሔርን እንዲያሳዝን ሰይጣን በተለያየ ኃጢአት ልጥሎ ስፈልግ እናያለን። በዛ በሄደበት በጲጥፋራ ቤት ሰይጣን ግብዣ፣ የኃጢአት ግብዣ የጲጥፋራ አምስት አይኗን እሱ ላይ እንዳሳረፈች እናያለን። እንደወደደችው እናያለን። ከእሷ ጋር እንድተኛ ስትፈልግ እናያለን። በየዕለቱ በየቀኑ ትነግሯለች፣ ትጠይቋለች፣ ከነጋራተኛ ትለዋለች ዮሴፍን መልከ መልካምም ስለነበረ። በዚህ ግን ዮሴፍ ሳያስማማ ሲቀር እናያለን። አልተስማማም። በፍጹም ልስማማ እሽ ሊላት አልፈለገም። ከእሷ ጋር ልተኛት ፍቃደኛ አልነበርም። ምክንያቱም እግዚአብሔር ሊያሳዝን አልፈለገም። መጽሐፍ እንደምናገረው፣ በእግዚአብሔር ፊት ይህን ያጣት እንዴት አደርጋለሁ እንዴት እሰራለሁ ብሎ ስናገር እናያለን። በጣም ልቤን የነካት የእግዚአብሔር ቃል ነው ይሄ። ስለዚህ በዚህ የተነሳ በሄደበት እግዚአብሔርን ስላስደሰተ፣ በየሄደበት ቦታ እግዚአብሔርን ስላስቀደመ እግዚአብሔርን በመጨረሻ እግዚአብሔር ያሳየውን ያን ትልቁን ዓላማ ስፈጽምለት እናያለን። ነገር ግን በዚህ ሰዓት በውሸት ተከስቶ በውሸት ክስ ወደ እስር ቤት ስወረወር እናያለን። ይሄ እስር ቤት ተጣለ። ከዛም ከረጅም ጊዜ በኋላ ነገር ግን የእግዚአብሔር ሰዓት እግዚአብሔር ጊዜ ስለቀረበ እግዚአብሔር ያየለትን ያንን ነገር ላያወርሶ ሲፈልግ ከእስር ቤት ሲያስወጣ እናያለን። እግዚአብሔር ያየለትን ያንን ትልቅ ነገር አወረሰው። ንጉሱም መሆን ምን ልላችሁ ፈለገ ነው። እግዚአብሔር ያየልንን ያንን በልጅነታችን ያየነውን ህልማችንን የምንወርሰው ምን ስንሆን ነው? ከእግዚአብሔር ጋራ መንገዳችንን አንድ ስናደርግ፣ እንደ እግዚአብሔር ቃል ስንመላለስ፣ እንደ እግዚአብሔር ቃል ስንሆን፣ ስንወጣ፣ ስንገባ ነው። ስለዚህ እንደ ዮሴፍ የታየልንን ያየነውን፣ በልጅነታችን ያየነውን ያን ትልቁን ህልም ለመውረስ ከፈለግን እንደ እግዚአብሔር ቃል እንመላለስ። እንደ እግዚአብሔር ቃል ተመላልሰን እግዚአብሔር ያየልንን በልጅነታችን በህልም ያሳየንን ያን ትልቅ ክብር መውረስ እንድንችል የእግዚአብሔር ጸጋ ይብዛልን እላለሁ። አመሰግናለሁ።